ይሄ ገደቢስ መጣ። አንተ እስካት ገደቢስ አሁን፣ አበባ ራሱ የሚሞላልኝ የለም አንተ ከመጣህ አይ እኔ እኮ እንደዚህ በዘር ምናምን የሚጫወት ሰው አልጫወትም እኮ እኔ በዘር አያችሁ። አሁን አዎ፣ ትተኸው ከሆነ እንጂ አዎ፣ አቆም ያለው ግልክ ነው። አራርሳው ሰላም ይልቁ ነው ብለይ፣ የስንት ዘመን ጓደኛዬ በእውነት ዜዴ የተባረከች ሴት። ሌላ አካውንት ነው። በጣም ክብር እየተሰማኝ ነው፣ አንቺ ጋር በመግባት ዳስ

ሁላችሁም ኮፒ ሲጋ በቃ ጭራሽ ቀደም እኮ እዛ የሆነ ላይ ሰው ካለ የሆነ ለዛ ትሪፕል ራሱ አይመጣም። ደብል መጣ ይሄ ሰውዬ ሲመጣ እንዳጋጣሚ ነው እኮ የመጀመሪያው ትሪፕል ከሆነ ቀጣዩ ደብል ያለው ሰዋል አንቺ ጋር

ታይም አልጨመረ አስናይፐር ጉሺ ጋይስ እኛ ጋር ታይሚንግ ታይሚንግ ይገቡ